ለዚህ ነው አረብ ሀገር የምትሰሩ እህቶቻችንም ሆናችሁ ወንድሞች፣ ኢትዮጵያ ለመኖርም ሆነ ለመስራት ስትመጡ መጀመሪያ ጸበል ግቡ። መበቀል ከፈለጋችሁ ሰውን በጥሩ ነገር ተበቀሉት። ይሄን ሲመታ ይሄን ስጠው ያለው ክርስቶስ። ለዚህ ነው ወደ ሀገሩ ወደ ሕዝቡ ስትገቡ ምን ይዞላችሁ አብሮ እንደሚገባ አታቁም። እናንተ በበረከት ተሞልታችሁ ሰላቢም ካለ ሰላቢው እንዳይነካችሁ የቤተሰብ የጎረቤትም መጣሽ ሲባል ገንዘብ ሊሰልብ የሚሞክር ብዙ አይነት መንፈስ አለ። መስተፋቅር ሊያስመካ የሚሞክር ወንድ መታለች ብር አላት አፍሳን የመጣች ብሎ ስለሚያስብ መስተፋቅርም፣ ሰላቢም ምንም ምንም ምንም አድርጎ ብቻ በቡዳ ሊበላባችሁ እድላችሁን፣ ህይወታችሁን ሊበላ የሚዘጋጅ ይኖራል እና ጸልዮ መምጣት ወይም ጸበል ተጠምቆ መግባትን የመሰለ ነገር እያለ ሲነቃበት ሴጣን ይለቃል የያዘው። አረብ አገር ሰርታችሁ የመጣችሁ እናትና አባቶች ልጆቻችሁ ጋር ስትመጡ ከባላችሁ ጋር ስትተኙ ይዛችሁት የምትመጡት ብዙ መንፈስ አለ። የያዛ መንፈስ የስላም ዛር ይኖራል። የተለያየ አይነት ባህር ያለው ጥንቆላ፣ የተለያየ ስሜት ያለው መንፈስ ይኖራል። ግትርነት ባህር ያለው ይኖራል። ዘማዊ መንፈስ ይኖራል። የአረቡ መንፈስ ብዙ የዝሙት መንፈስ ነው። እንደዚህ እንደዚህ አይነት ነገሮች መታችሁ ወደ ባላችሁ ስታስተላልፉ፣ ወይም ደግሞ ወደ ሚስታችሁ ስታስተላልፉ ሁላችሁም እንደየጾታችሁ ስታደርጉት እዚህ ትዳር ብዙ አይጸናም፣ ይበተናል። ድሮንስ እዛ ሄደሽ ለምደሽ መተሽ ወይም አንተ ራስህ ድሮንስ እዛ ሄደ ለምደ መተህ ምናምን ብሎ ቃ ቶሎ ትዳር የመበተን ነገር ይኖራል። እግዚአብሔር ከሌለበት ነው። ታዲያ እግዚአብሔር ካለበት ስግደት፣ ጾም፣ ጸሎት ካለበት ግን ትዳሩ ይጸናል። እና ለዚህ ነው አረብ ሀገር የምትሰሩ እህቶቻችንም ሆናችሁ ወንድሞች ኢትዮጵያ ለመኖርም ሆነ ለመስራት ስትመጡ መጀመሪያ ጸበልግቡ ከቤተሰብ ጋር ሳትገናኙ ሳትነካኩ ጸበልግቡና ተጠመቁ። ያው አሁን ከልጆቼ ከማስተዳደራቸው ከማስቀመጣቸው ቤተክራይች ከማስቀመጣቸው ቦታዎች ጋር ከአረብ ሀገር የመጣች አንድ እህት አለች። ያው ቁጭላ ተስማምታ እየኖረች ነው። ጸበል ገብታ ተጠምቃ ንስሐ ገብታ ጨርሳ ወደ ቤተሰቦቿ አሁን ልትሄድ ነው። እግዚአብሔር ይመስገን። እንደዚህ ነው መሆን ያለበት። በዚህ ሳምንት እኮ ልምላቸዋ እንግዲህ ሁለት ሳምንት ሆናታል። እግዚአብሔር ሲረዳ ምን እንደሚያደርግ አታቁም። እዛ ወደ መንደር ወደ ሀገሩ ወደ ህዝቡ ስትገቡ ምን ይዞላችሁ አብሮ እንደሚገባ አታቁም እናንተ በበረከት ተሞልታችሁ ሰላቢም ካለ ሰላቢው እንዳይነካችሁ፣ የቤተሰብ የጎረቤትም መጣች ሲባል ገንዘብ ሊሰልብ የሚሞክር ብዙ አይነት መንፈስ አለ። መስተፋቅር ሊያስመካ የሚሞክር ወንድ መታለች፣ ብር አላት አፍሳን የመጣችሁ ብሎ ስለሚያስብ መስተፋቅርም፣ ሰላቢም፣ ምንም ምንም ምንም አድርጎ ብቻ በቡዳ ሊበላባችሁ እድላችሁን፣ ህይወታችሁን ሊበላ የሚዘጋጅ ይኖራል እና ጸልዮ መምጣት ወይም ጸበል ተጠምቆ መግባትን የመሰለ ነገር እንደገና ልጆቻችሁን ውጭ ሀገር ወልዳችሁ ወደ ኢትዮጵያ የምትመጡ ሰዎች ልጆቻችሁ ከኢትዮጵያ ኢትዮጵያኖች ከሚባሉት ልጆች ጋር እንዲጫወቱ ብቻ መፍቀዱ ሳይሆን፣ ኢትዮጵያ ውስጥ ያሉት ልጆች ራሳቸው ዛሬ ያለባቸው ልጆች ሊሆኑ ይችላሉ። በቅዱስ ቁርባን ያደጉ ሊኖሩ ይችላሉ። ልክ እናንተ ልጃችሁን በምታዩበት ዓይን አይደለም ልጆቹ ማየት ያለባችሁ። በእግዚአብሔር መስመር ያደጉ በሰንበት ትምህርትም ሊሆን ይችላል በጸሎትም በቅዱስ ቁርባን ያደጉ ልጆች ሊኖሩ ይችላሉ። እንደገናም ደግሞ ጭራሽ ተንኮል ያለባቸው ልጆች ሊኖሩ ይችላሉ። እናንተ ልጆቻችሁን ያስቆረባችሁ በስርዓት አሳድጋችሁ ሊሆን ይችላል። ስትመጡ እዚህ ይበላሹባችኋል። ለምን? እንዲላመዱ እንዲጫወቱ እስቲ ተግባባ ብላችሁ ስትልኳቸው ብዙ ነገር ይፈጠራል። የነጮቹን ነገር ሲነግሯቸው እነዚያም ልባቸው ይሸፍታል፣ እነዛም ደግሞ ሲናገሩ ይሄም ደግሞ ልቡ ይሸፍታል። ስለዚህ ምንድን መሆን ያለበት በልኩ ለመሆን ያለበት በልኩ ልጆቹን አውቃችሁ አጥምታችሁ ለመሆን ያለበት እና የልጁን ገበና ያወጣው ጓደኛው ስለሆነ እንደዚህ ያን ነገር ባህሪ ስላለበት ብዬ ነው። ጓደኛው ነው ግን ገበናውን አወጣበት። የትምህርት ቤት ውስጥ ወሬው ተወራ። በእርግጥ ለበጎ ነው፣ እግዚአብሔር ባወቀ መምህርቷ እንድታገኘ ተፈልጎ ነው። ግን አንዳንድ ጊዜ ተጽዕኖ ደርሶባቸው ራሳቸው የሚያጠፉ ሕፃናት አሉ። ለምን ሚስጥር የተነገረብኝ? ለምን ስለ እኔ ተወራ? እኔ ሌባ እንደሆነ ቤት ውስጥ ልጁ ሌባ እንደሆነ እናትየዋ መታ ተናግራ ልጇን የሞተባት እናት አለች። ይሄን ታውቃላችሁ? ሽሮ ሜዳ አልሰማችሁም? ዜና ላይ ትምህርት ቤት ድረስ ሄዳ ልጄ ሌባ ነው ተጠንቀቁት ብላ ተናገረች። እሷ እንዲተው ብላ ነው፣ ግን እሱ ከትምህርት ቤት ከመጣ በኋላ ከጓሮ ተሰቀለ። የ11 ዓመት ልጅ አንገቱን ለገመድ ነው ያደረገው። እና በጣም ከባድ ነው። አንዳንድ ጊዜ አዳንን ብላችሁ የምትገሉበት ሁኔታ ስለሚኖር ጥንቃቄ ማድረግ ያስፈልጋል። ልጆች አይምሯቸው ፈጣን የሚሆነው በሁለት መንገድ ነው። አንደኛ በተፈጥሮ እግዚአብሔር በጣም ፈጣን አልወል ሊያሳድጋቸው ሊፈጥራቸው ይችላል መርጦ። ሁለተኛ ነገር ደግሞ በሚያነቡት መጻሕፍትና በሚያድጉበት መንደር ከሚያድጉበት መንደር አንፃር በዙሪያቸው ከአባት ከእናትም የሚያገኙት እውቀት በራሱ ሰፖርት የሚደረግላቸው ከሆነ በጣም ፈጣን ይሆናሉ። ስለዚህ ቼክ ማድረግ ያስፈልጋል። ከዛ በኋላ ትሪት ማድረግ መንከባከብ ማለት ነው። ትክክለኛ እውቀት ሆኖ ከተሰማችሁ መንከባከብ፣ እድሜው ከፍ እያለ ሲመጣ ትሪት ማድረግ ይሄ ልጅ መደመጥ የሚፈልግበት እድሜ ሲኖር ማዳመጥ፣ ሲናገር መልስ የሚፈልግ ከሆነ መልስ መስጠት። መልስ የምትሰጡት ደግሞ ሰምታችሁት መሆን አለበት። ቃል የገባችሁት ነገር ካለ አለመዋሸት፣ ይህን አርግልሃለሁ ካላችሁት ማድረግ፣ ወይ ደግሞ አለመናገር፣ ቃል አለመግባት። ተወኝ እያሉ ዝም ማለት ነው የሚሻለው። ምክንያቱም ይጠብቃል፣ ንጽህናውን የሚጠብቅበት ሰዓት አለ። መስታወት ፊት መቶ ማበጠራ እያበጠረችም እያበጠረም በቃ መኳኳል ምናምን የሆነ እድሜ አለ። በዛ እድሜ ላይ ደግሞ ዝም ማለት አለመናገር፣ ይጠብቅ ንጽህና ነው። ምን ችግር አለው? ራሱን ይጠብቅ። ግዙልኝ የሚለው ነገር በጣም የሚጎዳ ነገር ካልሆነ መግዛት ገንዘብ፣ ኢኮኖሚካል የማትጎዱ ከሆነ ያ መጥፎ ነገር ካልሆነ ግዙለት፣ ጊፍት አድርጎ መስጠት፣ ስጦታ፣ በስጦታ መልክ ልጁን አፕሪሼት ማድረግ መሳብ፣ ወይም ልጅቷን መሳብ። ከዛስ የምትሉትን ነገር ይሰማል። ከናንተ ሐሳብ አይወጣም። በዘመን ፊት የምታዋርዱት ከሆነ በጓደኞቹ ፊት በቤተሰብ ፊት የምትሰድቡት አንተ ወመን ይሄ አመዳም ምናምን አንቺ ቀሽቃሻ ምናምን የምትሉ ከሆነ በቃ ከዛ በኋላ አታገኙትም። ያለች በተለይ 14 ዓመት 13 ዓመት ልጆች እያሉ 12 ዓመት ልጆች እያሉ እንደዚህ አይነት ተጽዕኖ የሚደርስባቸው ከሆነ ሲያድጉ ቤተሰብ ጠል ነው የሚሆኑት። ውልቅ ብሎ የሚወጡት በጊዜ ከባድ ነው የሚሆነው። እናም ማዳመጥ፣ ደግሞ የቤተሰብ ኮንፈረንስ ያስፈልጋል። ውይይት፣ እንዲናገሩ ድል መስጠት፣ ማለማመድ ውሎ እንዴት ነው? ትምህርት እንዴት ነው? ጥያቄ መጠየቅ፣ የአይምሮውን ብቃት ለማወቅ ቼክ ማድረግ። ይሄ ምንም ማለት አይደለም፣ እድል መስጠት። ልጅ ደረሰ ቤት ፈረሰ የሚባለው ለምንድን ነው? ሳይማሩ ስለሚያድጉ ኮ ነው እንጂ ልጅ ደረሰ እንዲያውም ቤት ተገነባ ነበር መባል ያለበት ለምናስተምራቸው፣ ቤት እንዲፈርስ አይደለማ። አሀ እኔ ስደርስ ቤት የሚፈርስ ከሆነማ በቃ እንዲያው አሪፍ ነው ብሎ ይላሉ አጅሬው፣ በውስጥ በኩል ያለው ማለት ነው። እኔ ልጅ ደረሰ ቤት ፈረሰ ብለው እኔ የሚተርቱብኝ ከሆነማ ይላል ልጁ ራሱ በቃ የራሳቸው ጉዳይ ይላል። ግን ልጅ ደረሰ ቤት ፈረሰ የሚባለው ከምን አንጻር ነው? በእናትና በአባት መካከል ጣልቃ ሲገቡ፣ ጣልቃ አገባባቸውም ጥሩ ባልሆነ መንገድ ወሬ በማቀባበል ሲሆን፣ ሳይድ ሲይዙ፣ ይጦረኛል ተብሎ የሚታሰብ ልጅ ገንዘቡን ለራሱ ሲጠቀም ቤት ውስጥ ደግሞ ኔ ነኝ ማስተዳደሩ ብሎ ሲያስብ እናትና አባት ተቸግረው ልጆቻቸው ላሳድገው ቤቱን በደንብ ሲመሩ ቆይተው መጦሪያ ጊዜቸው ላይ ልጆች ገንዘብ ይዞ ቤት ማስተዳደር የማይችሉ ከሆነ በገንዘባቸው ቤት ውስጥ እንደ ሕፃን የሚያኖራቸው ከሆነ አስቡት። እናት ገንዘብ ፈልጋ ወይም ደግሞ ልጆች ቤተሰቦቻቸው ማስተዳደር እያለባቸው ገንዘቡን ሲጠጡበት ሲጨፍሩበት እንደፈለጉ ሲሆኑ ሲያዩ፣ ቤተሰብ ያል ልጅ ደረሰ ቤት ፈረሰ ይላል እና ያንን ሀሳብ ከማንጸባረቅ በፊት መጀመሪያ ልጅ ደረሰ ቤት ፈረሰ እንዳያስብ አድርጎ ማሳደግ ነው። ልጅ አቦካው ለራት አይደርስም አ ምትሉት ለምንድን ነው? ይደርሳል፣ በትክክል ይደርሳል። ለምን ሲባል ልጅን መናቅ ነው። አይ የልጅ ነገር ተብሎ ስለሚባለው ግን እንደዛ መሆን የለበትም። በስሜታቸው ላይ የስራ ሞራላቸው ላይ ተጽዕኖ ይፈጥራል ተጽዕኖ ይፈጥራል። እናንተ ስታጠፉ፣ አዋቂዎች፣ እናንተ ወላጆች፣ ወይም እኛ እኔም ራሴ ልጨምር ስናጠፋ፣ የሆነ ነገር ሲበላሽብን፣ የሆነ ነገር ሲቃጠልብን ቤት ውስጥ ጸጥ ብለን ቁርጥም አድርገን ግዝት አድርገናት እንተካለን። ልጆች ሲያጠፉት ሲያበላሹት ግን ያዝ እንግዲህ ነው በቃ በቃ ድራሹ ማጥፋት ነው። እንደዚያ መሆን የለበትም። ልጆች መዋረድ የለባቸውም ብዬ አስባለሁ። ልጆች እንዲያውም ከሚያዋርዳቸው ነገር እንዲርቁ ጥንቃቄ ማድረግ የለባቸው ቤተሰቦች ናቸው መጀመሪያ እንዲርቁ ከዛ የሚያዋርደው ነገር ጎልቶ የሚወጣ ከሆነ ገበናን መሸፈን የእጃ መልክ አለበት። ጎረቤት ሄዶ እቃ የሚያነሳ ምናምን ከሆነ ግርፍ አድርጎ ቤት ውስጥ መክሮ ምናምን ቤት ውስጥ መያዝ ማስቀመጥ፣ ያ ነገር ለማስወገድ ጸበል ማስጠመቅ። በጣም አስቸጋሪ ልጅ ከሆነ በጣም ረባሽ ልጅ፣ የማይሰማ ልጅ ከሆነ ጸበል ማስጠመቅ፣ እምነት መቀባት፣ እንዲቆርብ ማድረግ፣ ከልጅነት ጀምሮ የእግዚአብሔር ቤት እንዲያውቅ ማድረግ። ከዛ እየተወ እየተወ ይመጣል ከየትም ስለማይመጣ ይሄ መንፈስ፣ ምናልባት የጃመል ችግር ያለበት ቡዳ በልቶት ይሆናል። በቡዳ መንፈስ የሆነ ሰው ወይ ቤተሰብ ሊሆን ይችላል። መተትም ሊሆን ይችላል። ልክፍትም ሊሆን ይችላል። ውሎ አስተዳደግም ሊሆን ይችላል። ከመንፈስ ውጭ ደግሞ ስናስበው እና ልጆችን በጥንቃቄ ማሳደግ የሚጠቅመ ለራስም ነው ለልጆቹም ነው። ነገ እነሱም ሌላ ሕይወት ስለሚመሰርቱ ማለት ነው። ወንድ ልጅ ደግሞ ሳያስተውል ሳያስብበት አያገባም። ድንገት አረገዝኩ ካለችው እሺ ብሎ ቶሎ ሊሰበሰብ ይችላል። ያም ከሆነ ግን ሲነቃበት ሴጣን ይለቃል። የያዘው ይለቃል። እንደዚህ ንቅ አድርጎ እንዳያገባ፣ ቁም ነገረኛ እንዳይሆን ምናምን ሲይዝ የነበረውን ነገር ይለቃል። ልጅቷም እናቷ ስጋዋ ተለቀቀ፣ ልጁም አይምሮ ተለቀቀ። እንደገናም ደግሞ ሴትዮዋ ኩራታቸው ሶስት ሴቶች ልጆቻቸው። በአንድ ድንጋይ ሁለት ወፍ። ይሄ ሁሉ ግን በሰራተኛዋ በኩል እግዚአብሔር ወደ ቤት ስለገባ ነው። ስልክ ቁጥር መለዋወጥ ብቻ በራሱ ይህን ትልቅ ስራ ሰርቷል እና መበቀል ከፈለጋችሁ ሰውን በጥሩ ነገር ተበቀሉት። ይሄን ሲመታ ይሄን ስጦ ያለው ክርስቶስ። ለዚህ ነው ለዚህ ነው፣ አንድ ምዕራፍ ሸኘኝ ስልህ ሁለት ምዕራፍ ጨምርበት። ይሄኛውን ጃኬትህን ስጠኝ ሲልህ የውስጠኛውን ሸሚዝ ጨምርለት ይላል ክርስቶስ፣ የውስጠኛውን መጎናጸፊያን ጨምርለት። ስለዚህ ምንድ ነው በተንኮል እንኳን ቢሆን ያለህን ስጠኝ ሲልህ ልጨምርልህ ነው የሚባለው። የአቅማችሁን ያክል ደግ ነገር አድርጎ መልካምነት መልሶ ይከፍላል። ቆሻሻ ማን እንደሆነ ለማስረዳት ብላ የት ርቀት ድረስ እንደሄደች ዋት ቆሻሻ ማን እንደሆነ፣ አይምሮ ውስጥ ያለው አስተሳሰብ፣ ምላሱ ላይ ያለው ስድብ፣ ይህ ኃጢአቱ የሚያመነዝርበት መንገዱ ይሄ የሚሄድበት የነበረው ነገሩን ለማስረዳት ብላ ሄደችበት ርቀት እዚህ ደረጃ ላይ አድርሷታል። እና እልህ ምላጭ ያስወጣል። ወደ መጥፎ ነገር ሳይሆን ወደ ጥሩ ነገር እልህኛ ብትሆኑ ጥሩ ነው ብዬ አስባለሁ። ወደ መልካም ነገር ሴቶች የልጆቻችሁን አባት እንዴት ነው የምታዩት? ፈታችሁም ያልፈታችሁም፣ የፈታችሁ እና ሲንግል ማም ሆናችሁ ወይም ለየብቻ ሆናችሁ ባላችሁ ልጆቻችሁ የምታሳድጉ እስኪ ስለ ባላችሁ አስቡ። ዝም ብላችሁ አስቡ እስኪ፣ ያን ያክል ጨካኝ፣ ያን ያክል ክፉ ያደረገው አንቺን ሊጎዳ ወይም እናንተን ሊጎዳ የሆነ እቃ እንድትሞቱ ስለሚፈልግ ነው ወይስ እናንተ ጋር ምላጭ የሚያስውጥ እልህ ስላለ ነው? ያ ሰው ዘልዛላም ቢሆን ገንዘብ ቋጣሪም ቢሆን ጨባጭ ቢሆን ወይ ሌላ ብቻ በአጠቃላይ ችግር አለበት ብላችሁ የምታስቡት ነገር ያ ባላችሁ የምታውቁት ነገር የሆነው ከምንድን ነው? ስለ ሰውየው ወደኋላ መለስ ብላችሁ ለማሰብ ትሞክራላችሁ። ቤተሰቡ፣ እሱ ውሎው፣ ጓደኞቹ ለዚህ ያበቃው። ማግባት ፈልጎ ከሆን ያገባው መውለድ ፈልጎ ነው የወለደው። ወንድ ልጅ ደግሞ ሳያስተውል ሳያስብበት አያገባም። ድንገት አረገዝኩ ካለችው እሺ ብሎ ቶሎ ሊሰበሰብ ይችላል። ያም ከሆነ ግን በቃ ልክ ከወለደ በኋላ ትዳር ከተሰበሰበ በኋላ ሲሪየስ የሆነ ላይፍ ለመኖር ይፈልጋል። በጎን እያመነዘረም ቢሆን ትዳሬ ብሎ ይመለሳል። የሚገርማችሁ ግን ጥፋተኛ አይደለም እያልኩኝ አይደለም ያለሁት። ደካማ ጎኑን ሚስት በደንብ ካወቀችው ታስጥለዋለች። ባሏ ብቻ አይደለም፣ ጓደኛዋ፣ አባቷ፣ ወንድሟ፣ ሚስጥረኛዋ ማረግ ትችላለች። ያ ደካማ ጎኑን በደንብ ስታውቀው ነው። ወንድ ልጅ ደካማ ጎን አለበት። አዎ ሴት ልጅስ አለባት። ደካማ ጎንን ለመተዛዘል እኮ ነው መጋባት የሚያስፈልገው፣ ለመቻቻል። እኔ ለምሳሌ ደገፍ ብዬ ባለቤቴ ጋር እንደዚህ ደገፍ ካልኩኝ እሷም ደክማት ደገፍ ካለች ሁለታችን ተደጋገፍን። እኔ እንደዚህ ካልኳ ትወድቃለች፣ እሷም ብትሻሻኝ እወድቃለሁ። ያ ተንኮል ይባላል። እኔ እንዳላርፍ ምትሻሻኝ ከሆነ እወድቃለሁ ማለት ነው፣ ድጋፍ የለም ማለት ነው እና በቤታችን ቅድስት ድንግል ማርያምን በመቋሚያ ለምን መሰላት? እንደዚህ አድርገን እንደዚህ አይደለም፣ ቅዳሴ ስናስቀድስ ልክ እንደዛ። ደግሞ ድጋፍ ወይም ደግሞ ረዳት አድርጎ መውሰድን ደካማ ጎንን ከማወቅ ጋር መሆን አለበት። ባሌ ጠንካራ ጎኑ ምንድነው? ደካማ ጎኑ ምንድነው? ሚስቴ ጠንካራ ጎኗ ምንድነው? ደካማ ጎኗ ምንድነው ብሎ ማወቅ ይጠቅማል። ለምን ስትናደር ስትበሳጭ በልበል በልበል የሚለው ነገር ለመታገስ ይመቻል። እሷም እሱም ሁለቱም ቻል አድርጎ እልፍ ካለ በኋላ ነገሮችን ወደ ሰላም ለማምጣት ጥረት ማድረግ አያዋጣማ እንዴ? እንጋባ አብረን እንኑር፣ ትዳር የሚለው ቋንቋ በራሱ እኮ ትልቅ ሀሳብ እኮ ነው። ይሄን የመሰለ የተከበረ ሀሳብ ሁለታችሁም አስባችሁበት ተጋብታችሁ፣ በሰርግ የሚሆን ባይሆንም ተጋብታችሁ ልጅ ወልዳችሁ በትንንሽ ነገሮች እልል ውስጥ መጋባትና መካረር ምን ይሉታል? ይህ እንስሳነት፣ ሕፃንነት እኮ ነው። ይሄ ባልና ሚስት ሆነው በነገር መጠሳጠስ ሲገባ ሲወጣ ስትገባ ስትወጣ የሆን ነገር እልል ውስጥ በቃ ሕፃን ጨዋታ መጫወት። ወደ ቁም ነገሩ ስንመጣ እዚህ ትዳር ውስጥ ማነው እዚህ ላይፍ ውስጥ እዚህ ቤተሰብ ውስጥ የሚታየው የእኛ ቤተሰብ ነው። እኛ ቤት ውስጥ ያለ ጉዳይ ነው። እናንተ ቤት ውስጥ ያለ ጉዳይ ነው በተወሰነ መልኩ ቤታችሁን ይነካካዋል። ኧረ በሙሉም ሊሆን ይችላል። በማውራው ነገሩት እኮ ራሳችሁን ታገኙታላችሁ። እና መጽሐፍ ቅዱስ ወይም ወንጌል ወይም ደግሞ መንፈሳዊ ትምህርት ማለት እኮ ራስን መመልከትም ጭምር ነው። ራሳችሁን ስትመለከቱ መጽሐፍ ቅዱስ ማንበብ ትጀምራላችሁ። እግዚአብሔርን ለማወቅ ጥረት ታረጋላችሁ። በተግባር ክርስትና ለመኖር ጥረት ታረጋላችሁ። ሰው ራሱን ካላገኘ እግዚአብሔርን አያገኘው። ከራሱ ጋር ካልታረቀ ከጊዜ ጋር አይታረቀው ስለዚህ ራሳችንን በመስታወት እንደምናየው ሁሉ በአይነ ህሊናችንም ከራሳችን ጋር መነጋገር አለብን። ለምንድን ነው አንድ ልጅ የቀረቡት? ሁለት ልጅ የቀረቡት? ለምንድን ነው ከባሌ ጋር ያልታረኩት? ከሚስቴ ጋር ያልታረኩት? ለምንድን ነው እንደዚህ የሆንኩት? ምክንያቱ ምንድን ነው? ካወቃችሁት በኋላ ደግሞ ቶሎ ወደ መፍትሄ መሄድ። መሸነፍ ምን ችግር አለው? ምንም አትሆኑም እኮ ሆን ብላችሁ ተሸንፋችሁ እርቅ ከመጣ በኋላ ሆን ብላችሁ እንደሆነ ሲታወቅ ያ ሰው መልሶ ደግሞ እናንተን ደግሞ በጣም ነው የሚያደንቃችሁ ማለት ነው፣ ወይም የምታደንቃችሁ ማለት ነው። ሚስትህም አንተ ሆን ብለ ተሸንፈ ታርቃት ከሆነ ትትና አንተ ያለች መቼ አሁን ዓለም ሲገባት እድሜ ገፋ ሲል አሁን ላይ ታውቃት ይችላል። አንቺም ልክ እንደዚሁ ዝቅ ብለሽ ራስሽን በትህትና ባልሽን በማለፍሽ ራሱ በጣም ሲያመው ሲጎዳ፣ ሲታመም ስትንከባከቢው አንቺን ትቶ ይሄድና ያመነዝር የነበረበትን አንቺን ተደብቆ ከእናቱ ጋር ከአባቱ ጋር ወይም ደግሞ ከወንድሞቹ ጋር ሲያማሽ የነበረውን ጊዜ ያስብና ይጸጽታል። ስለዚህ መልካምነት መልሶ ይከፍላል። የሚጠቅመው ለራስሽም ጭምር ነው፣ ለራስህም ጭምር ነው። ዝም ብለህ መልካም ሁን፣ ቢያንስ ስትሞት እንኳን በጥሩ ነገር ስምህ ይነሳል። ግን ደግሞ መንፈሳዊ ሲጨመርበት ደግሞ በጣም ደስ ይላል እና ለጥሩ ነገር እልህኛ ብትሆኑ የት በደረስን። ስለዚህ ቆሻሻ ማን ነው? ቆሻሻ የሚባለውስ ምንድን ነው? በጣም ከባድ ነው። አደለ? አስተሳሰብ ቆሻሻ ሊባል ይችላል ወይም ንጹህ ሊባል ይችላል። ልብስም ቆሻሻ፣ ንጹህ ሊባል ይችላል። ገላም አካላችንም ቆሻሻ፣ ንጹህ ሊባል ይችላል። ስለዚህ ቆሻሻ ማን ነው? ቆሻሻ ምንድን ነው? ዌስት ወይም ወጋጅ የሚባለው ነገር ምንድን ነው? ከእኛስ ቆሻሻ አለ ብለን ካሰብን እሱ ነገር እንዴት ነው የምናስወግደው? ገላችንን ስንታጠብ እድፍ ከወጣ፣ ነፍሳችንን ስንታጠብ ወይም ንስሐ ስንገባ ደግሞ ምንድን ነው የሚወጣው? አስቡት። ያንን እድፍ ነው ካህን ጋር ሄደን የምናረግፈው። እግዚአብሔር እንዴት ያለ ጽዳት ሳሙና እንደሰጠን አስቡ። እና ብትችሉ ቤተሰቦች ለአንደበታችን ለአፋችን ጠባቂ መላክን እንዲያዘጋጅልን እንደ ንጉሥ ዳዊት ብንጸልይ ጥሩ ነው። ለአፌ ጠባቂ ነው አዘጋጅለት ብሎ እንደጸለየው እኛም እግዚአብሔር አምላክ ለአፋችን ጠባቂ አዘጋጀልን። ሰላም አመሰግናለሁ።